ጥያቄ፣ ነብዩ መሐመድ አለይሂ ሶላቱ ወሰላም ወደ ሰማይ በወጡ ጊዜ ከዚህ በፊት የነበሩ ነብያትን አግኝተዋል። ለምሳሌ ነቢዩላህ አደምን በአንደኛው ሰማይ አግኝተዋል እያለ እስከ ሰባተኛው ሰማይ ይቀጥላል። የኔ ጥያቄ እነዚህ ነብያት ሞተው የለም እንዴ? ከነብዩ ዒሳ በስተቀር የሚል ጥያቄ ነው። አው ከነብዩ ላህ ዒሳ በስተቀር ሁሉም ነብያት ሞተዋል አለይሂሙ ሶላቱ ወሰላም። እንደዚሁ ደግሞ። የእስራና ሚዕራጅ ሌሊት ላይ ነቢዩ ዓለይሂ ሰላቱ ወሰላም የተለያዩ ነቢያትን ሰማያት ላይ አግኝተዋል። ሁለቱም ትክክል ነው። ነቢዩ ዓለይሂ ሰላቱ ወሰላም እስራና ሚዕራጅ ላይ የተለያዩ ነቢያትን ሰማይ ላይ አግኝተዋል። ሁሉም ነብያትም ደግሞ ሞተዋል። ኢነከ መይቱን ወነሁም መይቱን ኩሉ መን ዓለይሃ ፋን በሚሉ አንቀጾች መሰረት ማይ ሞት የለም፣ ሁሉም ሞቷል። ነቢዩ ዓለይሂ ሰላቱ ወሰላም እስራና ሚዕራጅ ላይ ከነቢያት ጋር እንደተገናኙ ቡኻሪ ሙስልም ሌሎችም በዘገቡት ትክክለኛ ሐዲስ ተነግሯል። እንዴት ተገናኙ? ነቢያት ከመሞታቸው ጋር ሐዲስ ከነገረን ነቢዩ ከተናገሩ በዋህይ ከተነገረን እንዴትን እናቆየዋለን። ዋናው ከነቢ መነገሩ በዋህይ መነገሩ መረጋገጡ ነው። ከዛ በኋላ እንደ አማኝ ዋህ የነገረን አምኖ መቀበሉን በሩህ ነው የተገናኙት ወይስ በአካልም በሩህም ጀመር ነው? ብዙሃኑ የመረጡት ትክክለኛውም ሩህ እና አካላቸው አንድ ላይ ሆኖ ነው ሰማይ ላይ ያገኟቸው። ይሄን የሚያሳዩ በርካታ ትክክለኛ ማስረጃዎች አሉ። ከዚህም አንዱ ነብይ ሰለላሁ ዐለይሂ ወሰለም ስለ እስራና ሚዕራጅ ሲናገሩ የተለያዩ ነብያትን እንደተገናኙ ገልጸው የአንዳንድ ነቢያትን ነብያትን ገጽታ ሁሉ ገልጸዋል ተናግረዋል። ሙሳን አየሁት ቆሞ ሶላት እየሰገደ ነበረ። መልኩ ጸጉሩ እንዲህ እንዲህ የሚመስል ሆኖ አየሁት። ዒሳንም አየሁት ሱም ቆሞ እየሰገደ ነበረ። እገሌ የሚባለውን ዑሩዋ እብን መስዑድ የሚባለውን ሰሓቢ ይመሳሰላል በመልኩ። እብራሂምንም አየሁት ቆሞ እየሰገደ ነበረ። ነቢያት ጋር ተገናኘሁኝ አላህ ሰብስቦለኝም ሶላት አልጀማዓ በጀማዓ ሶላት ሰገደን ብላ አቡበክር ስዲቅ ስዲቅ የተባሉት ይሄ ተነግሯቸው አምነው ስለተቀበሉ ነው። እንዴት በምን መልኩ አላሉ። ቁርአንም ትክክለኛ የአላህን ባሮች ሲገልጽ ዩሚኑነ ቢልገይቢ ወዩቂሙነ ሶላ ብሏል። በገይብ ያምናሉ። የገይብ ነገር እንዴት ነው ተብሎ አይነገርም። ነቢይ ከነቢያት ጋር ሰማይ ላይ ተገናኙ። እንደተገናኙ አላህ ነገረን። ለእኛ ገይብ ነው። እንነው እንዲህ ነው ብለን መግለጽ አንችልም። ይህ ነገር በመሆኑ ከማመናችን ጋር ነቢዩ ከነቢያት ጋር ሰማይ ላይ ነፍሳቸውም አካላቸውም አንድ ላይ ሆኖ ተገናኝተዋል ብለን ከማመናችንም ጋር እንዴት ነው ይሄ ሊሆን የቻለው? በአላህ ቁድራ የማይሆን ነገር የለም። ምስላቸውን ሰማይ ላይ አሳያቸው ሊባል ይችላል ተብሏል። አላህ ቀስቅሷቸው ወደ ሰማይ አውጥቷቸው ነፍስና አካላቸውን አገናኝቶ ለዚህ አላማ ብሎ በቁድራ በችሎታው ከነቢይ እንዲገናኙ እንዲያዩቸው እንዲተያዩ አደረገ ማለትም እንችላለን። ይህ ይበልጥ የነቢይን ክብር የሚያሳይ ነው። በአንዳንድ ዘገባዎችም እብኑ ሐጀር እንደጠቀሱት ወቡዒተ ለሁ አደሙ ፈመንዱነሁ ሚነል አንቢያ ተብሏል። ነቢዩ ይስራ ሚዕራጅ ባደረጉ ጊዜ ቡዒተ ለሁ አደሙ ወመን ዱነሁ ሚነል አምቢያ አደምና ከአደም በታች ያሉ ነብያትም ተቀሰቅሱላቸው የሚል የሐዲስ ቃል አለ። ስለዚህ አላህ ቀስቅሶ በዛ ቀን አካልና ሩሓቸው እንዲገናኝ አድርጎ ሰማይ ላይ አገናኝቷቸው ሊሆን ይችላል። ምስላቸው ነው አላህ ያሳያቸው ይባለም ይችላል። ይሄ ከይፍያ ነው፣ ገይብ ነው። ገይብ ውስጥ ሳንገባ ተገናኝተዋል። አላህ ነቢዩን ከተለያዩ ነብያት ጋር አገናኝቷቸዋል፣ ተነጋግረዋል፣ ተወያይተዋል። በጀማዓ ሷላት ሁሉ ሰግደዋል፣ በይተል መቅዲስ ላይ ከሷላቱ በኋላም ስለ ዳዕዋ ስለ ህዝቦች ሁኔታ ምክክር አድርገዋል። ይሄ ሁሉ ተነግሯል በሐዲት ዘገባዎች። እንዴት ሳንል አምነን ልንቀበል ይገባል። ሌላኛው